ቲክታክ ላይ ቆን ጥሎ ሴቶችን ሸማርገው እንዴ እንዲምሏል ሲሰዳደር ምን ይላል? ስም ሲያጠፋ ሲሳረር ምን ይላል? ሲሞጋገስ ምን ይላል? ጉማጅ ጉማጅ፣ ያሳራን ያባት፣ ያማር ሳይፈልጉ የተፈጠሩ ገልቱና ምንዱባል ቆሻሾች ናቸው። ብንችላው አንችልም እንጂ እነዚህ ሰብስበን እነዚህን የተፈጠሩትን ገልቱና ማህይሞች ከነነፍሳቸው ነፍሳቸው በካራባት አንገታቸው እያነቅ ማጥፋት፣ ጥቅም ያላቸው ግን የት እናገኛቸዋለን? እነዚህን አይገኙም እንጂ በየቲክቶክ ያሉት ቆሻሻዎች ለቃቅሞ አንገታቸውን ከነ ነፍሳቸው እነዚህ ኮበት ይጥም ታታ ጭንቅ እያረጋ ያለች እንድትሞት ምንጭ አድርጎ ማጥፋት። አታገኛቸውም። ተረፈ ህዝብ ነው። አይሄ ምን ያደርጋል? ተረፈ ህዝብ ገንዘብ እንደማጣት ቆሻሻነት የለም። አስረግጬ ነው የምነግርህ። እያስረገጥኩ ነው እየነገርኩ ያለሁ። ከድህነት በላይ ቆሻሻ ነገር በዓለም ላይ የለም። ገንዘብ ከማጣት የሰው እጅ ከማያየት ውጭ በዓለም ላይ የለም። ገንዘብ ብቻ ሳይኖር ነው አንተ ዋጋ የለለህ። ገንዘብ ሲኖርህ ሰው ያሽቃብጥልሃል። ገንዘብ ኑሮ ሌሎች ስጋብዝ አንተ ራሱ መንፈስህ ጸዳ ይላል። ነጻት ላል በቃ ጥቁር ልብ ሚካኤል ምንድን ነው ያለው? ሚካኤል አባቴ ምንድን ነው? ሚካኤል ቅዱስ ሚካኤል ነው። ቅዱስ ሚካኤል የት ሀገር ሰው ነው? እኔ እንኳን አደረሳችሁ። ተው፣ እሱን ዝም ብለህ ቀጥል። ምኑን ያደርሰናል ብለህ ነው? ለየትኛው ኑሮ ነው የሚደርስ? ደረሰ አልደረሰ፣ ዝም ብሎ መቼም ማስመሰድ አቁሙ። እንኳን አደረሰ ቀጥል፣ ቀጥላለሁ። ሀገሩ እየተቃጠለ እንኳን አደረሰ ለጦርነት ወለራ ቀጥል ወንድሜ። እኔ ታላቁ አሜሪካ ነው ያለው። እኔ አጠይቀኝ፣ እንኳን አደረሰ ብልጭ ብዬ ቁጭ። ምን ሰዎች አሉ ወንድሜ። አልደረሱም። ስለዚህ እንኳን አደረሰ የሚል ነገር እንዳትፈስ፣ ስለዚህ በዚህ ሚዲያ እንዳትፈስ ነን። አልደረሱም። ብዙ ሚሊዮን ኢትዮጵያውያን አልደረሱም።